ልዌች ልዌች ልዌ ልች ልዌ ልዌ መጥረጊያ መጥረጊያ መጥረጊያ አለቀች፣ እናት ያስፈልጋል። ሰላም ሰላም፣ ቤተሰብ ቤተሰብ ቤተሰብ ቤተሰብ የጠፋሰ የጠፋሰ የጠፋሰው መተዋል። እንዴት ናችሁ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ አለሁላችሁ፣ አልሐምዱሊላህ፣ በጣም ደህና ነኝ። ምንድን ነው ግን በጣም ታዝቢያችኋለሁ ሰው ሲጠፋ አይፈልግም እንዴ? ቆይ የት ነው? ምንድን ምንድነው ነው አይባልም? ያው ኦፍ ኮርስ ኤፍ ቢ ላይ ምናምን አክቲቭ የሚያያችሁኝ ስለሆነ ዩቲዩብ ላይ ግን ለምን ጠፋ ያለ እየተወሰነ ሰው ነው። ለማንኛውም ዛሬ ተከስቻለሁ። ስመጣ ደግሞ ያው እንደምታዩት ያለሁበት ትንሽ ለየት ያለ ነው። ድጋሚ እንዳትሳሳት፣ ዱባይ አይደለም፣ ሸገር ተመልሻለሁ። አብዲ ጋር መጥቻለሁ ማለት ነው። አብዲ አ አካም ሐላ ጅርታ በድጋሚ እነዚህ የተመቱ ሰዎች ባንድ ላይ ሆነዋል። አዎ ሰላም አሌይኩም፣ ውድቤ ፋሚሊዎቻችን እንደምን አላችሁ? ድምፄ ሊቀየር ይችላል። ምን ውጣ ነው? ለማንኛውም እንግዲህ ዌልካም ብለናል። እንኳን ወደ አዲስ አበባ መጡ። ሻሱን እንኳን ትቅቡል ከኝ። ነገር ጠይቅ እዚህ ለአዲስ አበባ በቁጥጥር ስር ነው ለማንኛውም እንኳን ደህና መጡ። እንኳን ደህና ቆየኝ። ያው ስመጣ እንግዲህ ያገኙት አብዲም ብቻ ነው። እነዛ ሁለት የተመቱ ሰዎች ግን አላገኘኋቸውም። ስለነሱ በሌላ ቪዲዮ ነው የተሰራሩት። በኋላ አዲስ አበባ ስመጣ ግን ማለት ግን እዛ ተመችቶ የነበረ መሰለኝና አገር ነው ምን ልበት አለ አይደለ? አዎ ምን ምን አዘጋጅተኛለሁ ስመጣ ያዘጋጅሁለት እንግዲህ ያው ቤት የያዘልኝ ብሏል ቤት ይዤለታለሁ ቤት ይዘልኛል አዎ አዎ አላየኸውም እስካሁን እስካሁን አላየሁትም ቤት ሰርፕራይዝ ነው ብየዋለሁኝ አንድ ሦስት በአራት አዎ የላጤ ቤት ነው ያው የተያዘልኝ ቤት እስካሁን አላየሁትም አሁን የምናደርገው ነር ነገር ምንድነው? ቀጥታ ከቤት እንሄዳለን? የሚታጥባለው ወዲያ እዚህ ታጥባለ ኤይ ወላሂ እና ምንጣፍ የለም እኮ ባዶ ቤት ነው ሄደን ከቆሻ ምናለው ውሃ ሳሙናም ትገዛለህ። ወጪ ራስ ነው እኔ አይመለከተኝም። ችግር የለውም። ምንግዛና እንጂ ኒያት። የምናደርገው ነገር ምንድን? አሁን እንሄዳለን ቤተሰብ ቤቱን እናያለን ያለነ። ከዛ ቤቱን ካየን በኋላ ያው ቤተሰብ ጋር አብረን ሁሉን ነገር እንሰራለን፣ እናጽዳዳለን፣ ቤታችን እንፈራረሻለን። አብራችሁ ነው ያለውን ነገር ደግሞ አብረን ይሆናል። ጉዞ ወደ ጠባባ ቤት ሁሉም ትልቅ የለም። እየቀነስከው ነው። አዎ የሚያስፈልግ የሚያስፈልገኝ ነገር ሰብስብልኝ እየገዛሁ ነው አብሽር እኔ ብሩን እንትን እላለሁኝ አንተ ብቻ እቃውን አንሳ። ምንም ዋና ይሄ ነው እንዳያሳስብሽ። ቤት ይሄ አንሳው፣ እሱንም አንሳው እ እና ግድ ነው ሰላም እያልሽ እንበናት አባት ያራዳል ያገኘሁት መንገድ ላይ

አራት አይበቃም? ይበቃል፣ አራት ይበቃል። እንትኗን ትንሿን ማፈሻ አያስፈልግም፣ በኋላ አያስፈልግም። እየበቃ አራት ይበቃል። መጥረቂያ፣ መጥረቂያ፣ መጥረቂያ አለቀች። እናት ያስፈልጋል። አረ ሶስት ፍሬ ነው የቀረችው። ሶስት ፍሬ መጥረጊያ መጥረጊያ መጥረጊያ አሁን ማለት ነው። ወደ ነው ነው ወንድማችን ነው መጨረሻ ላይ ምንድን ነው የምትስቀው? መስቀው ስራ እኮ የሰው ልጅ መክሊቱን እንደዚህ በዚህ ልክ ያገኘዋል። ለወይ ገባ? አዎ። ይህን ስራ መቼ ነው የጀመርከው? ይሄ ስራ ዌል እንግዲህ ቢያንስ ሁለት ወርና ሶስት ወራትን እያስከጠልኩ ነው ነው በጣም ሐላል ሪስክ ነው። በጣም ይመቻል። ገቢ ያለው ግን ምን ያክል ነው? ገቢ ሰው አይገዛ፣ የሚገርም መንገድ ላይ አዘዋሪዎች ላይ አይገዛም፣ ችግር አለበት። አሁን ለማህበረሰቡ ማስተላለፍ የምፈልገው ሰዎች ከኛ ከምናዞረው ፀሐይ እየደበደበን ከኛ ቢገዙ የተሻለ ነው። ወንድሜ፣ በዚህ አጋጣሚ የታስተላለፍልኝ መልእክት ስለሆነ በጣም አመሰግናለሁ። ሱቅ ሄደው ነው የሚገዙት፣ የሚገርም ነገር ከኛ ከምስኪኖች አይገዙም። መንገድ ላይ ቁጭ ብለው የሚሸጡ እናቶች አሉ፣ እኛን ግዙ። ሊሁን ወይ ቤታችን ደርሰናል። ወደ ቤት እያቀና ነው እንግዲህ ቤቱ ላይ ሆነ

አዳሚ ከዚህ ምን ልቆጣጥርሽ እችላለሁ። እና ሊጸዳ ስለሆነ ውስጡን እንየው ምን አይነት እንደሆነ ነው። በተስፋ ነው።

እንደዚህ አስነፋሽ ምንዚች ግን የእውነት ቪዲዮ ካይሽው በጣም ተሳዝኛች። እንዴት ሰው ልጅ

አለባሪ ካፀዳዳም በኋላ ምናምን ከደረቀልን በኋላ ማነጣጠፊው ነው ማለት አይደል? አዎ፣ አንተ እንገናኛለን እና አሁን ጨርሰናል። አሁን የምንሄደው ሄዶ ምንድን ነው ቃል እንገዛዛ ነው የምንሄደው ያው የላጤ የሚያስፈልጋቸውን ከምጣድ ጀምሮ እስከ ሞሰብ ድረስ ከሞሰብ ጀምሮ እስከ አሁን ደግሞ እንግዲህ የቤት ዕቃ ለማሟላት ጉዟችንን ጀምረናል። አብዲ የላጤ መከራ ብዙ ነው። የላጤው መከራ አያልቅም። ከዚሁ ላመተሽ ብገላገኝ እኮ ትላለህ እና ምንድን ምንድን እንግዛ? የላጤዎች ፕሬዚዳንት ሻይ አብልተ ተጠጣላ፣ እየፈላው ነው ነው ነው እሱ በራድ ብራዘር ያመጣው ነው እንዴ። ቤት አለ፣ ትሪ አለ፣ ምንም አታስብ። ካላቂ ባለ ትንሽ ከመጣች እሷ ችግር የለም መካከለኛ ቢላዋ፣ ቢላዋ ከፍ ያለ አይ ለን ለሽንኩርት ምናምን ነው፣ ለሰው ምናምን አይደለም። አዎ ታንሳለች። በቃ እሱ ነው በቃ፣ እራሱ ስጋ ምናምን ይቆርጣል። ሌላ ሌላ ሌላ ሌላ ነገር ይመጣልከ ነው። የውሃ ብርጭቆስ? የውሃ ብርጭቆ ያስፈልጋል። አምጣለት። ሁለት ፍሬ ይሻላል። እናንተ አትመጡም? እንግዳው ስድስት አድርገው ሙሉ። ምክንያቱም አዲስ ዘያሪ ምናምን ሊመጣ የሻይ ብርጭቆ ያስፈልጋል፣ ግድ ነው። እሱም ስድስት ሊሆን ነው፣ አድርገው። ባዮ ግን ዋጋ ያው አስተያየት ታደርጋለህ። ዋጋ አረ ቤስት በቃ፣ አንደኛ። ሌላ ምን ሌላ ምን ታደርጋለህ መሰለህ? ሽንኩርት መክተፊያ አንጣላት። ቢላውን ሰጠ መክተፊያ አልሰጠው ነው። የፕላስቲክ ነው። የትኛው ነው አሪፍ ነው ቆይ ሌላ ሌላ

ድስት እንኳን ቶሎ ድስት እንትን ድስትማ ትንሽ ነው የሚያመጣው። ተለቅ ያለ ያስፈልገኛል። አታንስም? ሥጋ ሰፋ ያለ የለህም? አንድ ኪሎ እኮ አይዝም ተለቅ ያለ ሥጋ ሲሰራ ጀለስ ነው ያንድ ኪሎ

ሩዝ ምናምን እንትን እሱ አስካሉ ስንመጣ ነው ምን ያደርጋል፣ አይደል? አዎ። ሳፋ እጅ ማጠቢያ፣ ያን ያክል ሳፋ ለስተረም ትልቁ ነው። ሩዝ መስሪያ ይሁን ነው ተለቀ። በጣም እንዲ ይሄ ኩይኒ ራሱ ነው ታቻለው ነው ግን በጣም ነው እንጂ በቃ ይሄ ነው አሁን አምስት ሰው ሩዝ ምናምን አንድ ኪሎ አንድ

ለሷ ልጅቱን ማስገባ ብቻ ነው እንጂ ሌላ ነገር፣ በቃ ኦልሬዲ ወጥቻለሁኝ አሁን ከቤት ተላቅቄ ለማት ይችላል። እና ቤተሰብ፣ በዚህ መልኩ እቃችንን ጨራርሰናል ሰናል፣ ገዛዝተን። ወላሂ ግን አረኒ ከስተምሩ ኦቨር ነው። በዚህ አጋጣሚ በጣም የተወደደ ውድ ነው፣ ለመሸመት ተመጣጣኝ ሰዎች ማለት ነው። በቃ አሁን የገዛነውን እቃ ወደ ቤት እንውሰድና ቤቲቱን ደግሞ እንደዚህ እና እነፈራርሻትና ደግሞ እንገናኛለን። በመጨረሻም ቤቱን አዘጋጅተን ጨርሰናል። ያው እንደመላው እንደመላው አድርገነዋል። ምንም የተካበደ ነገር ምናምን ነገር የለውም። ጀስት አነጠፍነ ፍራሽ ተገዝቷል። ነገርኳችሁ። ግን ያው ጎጆ አሁን ላይ 2025 ላይ ጎጆ መውጡ ሰዎች አስቡበት። በጣም ኤክስፔንሲቭ ነው፣ ውድ ነው በጣም እና ያው ቤቷን አሁን አድርገናታል። አብዲ ውስጥ አለ እንግዲህ፣ አብረን እናያት። ሄሎ ሄሎ፣ ብራዘር ጅራ ማሻአላ ማሻላ ጉል ማሻላ ወያ አንተ ጀለስ አብዲተኝ ደክማ ተመችህ አይደለ ዝም ብለህ ትለጠለጠለህ። ኧረ በእናትህ አስጠረኝ አስፈገፈከኝ። ኧረ በአል አሁን ያን የገማ ቤት የሆኑ እጽሽ መዓዛው ደግሞ ይለያል። እችው ገና ዕቃ አልገባም። ይህን በመሰለ መልኩ እንግዲህ ጨርሰነዋል ማለት ነው። ጣፋ ና እ ጋር ተፈላሹ አ ሌላ ነገር እያስጨሁት እና ይመስላል ይሄን ይመስላል ፋሚሊ እዚያው እዚህ ጋር ይሄ እንትን ነው ክፍት ምግብ መስሪያ ምናምን ነው አዝዣለሁኝ ይሄ ያው ይመጣል እዚህ ጋር እናስቀምጥበታለን ከዛ ከላይ ስቶፍ አለ ስቶፍ ገዝቻለሁኝ እና ይሄን ይመስላል። ተማሪፍ ማሪፍ ነው። ከዛ ሀሱን ይቀየርና ካሜራ እንግዲህ እዚህ ጋር ትለ እዚህ ጋር ላይቭ የሆነ ፕሮግራም አለ ማስታወቃችሁ። ከዛ በኋላ እዚ ጋ ላይቭ እንገባለን ምናም ደቅ ንላን እናወራለን፣ እንጨዋለን። ባጭሩ የኔ ጎጆ መውጣት እንግዲህ ይህን ይመስላል አለውኝ። አብዲ ግን ያው ምርቃን ታካሄዳለ። አዲስ ቤት ነው። አብሽር ፍራሽሽ ደግሞ ያንተ ነው፣ እኔ አይደለም። እኔ ልሞክረው ብዬ ደተኛውን ተኛ ተኛ ተኛ ዝ ወደጅ ሄ

ሱብሃንአላህ፣ አሜን። ቤት ቀኝ ይሁን፣ ይሄ ቤት ቤት ይግባ። አሜን፣ አሜን። አሁን ግባ

በድጋሚ ደግሞ በአዲስ ነገር ለምን እስከምንገናኝ ድረስ ከአሁን በኋላ እንግዲህ አዲስ አበባ ሕይወት ነው የምንመለከተው ማለት ነው። አስቤዛ የለም አስቤዛ